ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች እንደምንዋላችሁ ከጣና ቴሌቪዥን የሚያዝያ 25 2017 ዓ ም ጣና ዜናችን ተጀምሯል ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆያለሁ በቅድሚያም አረስቶቹ አስገድ ከኤርትራ ጋር መዋጋታችን አይቀሬ ነው ሲል ብልጽግና በየአዳራሹ እየተናገረ ነው። ኤርትራውያኑም እኛም አውቀናል አይነት የዝግጅታቸውን ስፋት እያሳዩ ነው። ሁለቱም በሚመሩት ህዝብ የሚጠሉት መንግስታት፣ ድጋሚ ጦርነት ለማድረግ የቸኮሉ ይመስላል። የብልጽግናው ሹም በአንድ ዩኒቨርሲቲ ተገኝተው የጦርነቱን ድግስ ስፋቱን ተናግረዋል። እኒህ ሹም ማናቸው? ከዩኒቨርሲቲ መምህሩስ ምን ምላሽ ጠበቃቸው? በዝርዝር እናስደምጣችኋለን። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ታላቅ ድል ተጎናጽፏል። በጦር ሜዳውም ሆነ በህዝባዊ ስራዎቹ አስደናቂ ድሎችን የሚጎናጸፈው የሸዋው ሰራዊት ኮለሽ ላይ የተቀዳጀውን ድል መሪዎቹ ለጣና ቴሌቪዥን ያደረሱን መረጃ አለ። ትግል የወጣ ነው የፋኖ መሪን በሀብት ልናሳድግ አይደለም ሲሉም የአማራን ህዝብ የትግል መዳረሻ ግብ ገልጸዋል። የዙ አመራሮች ያደረሱንን መረጃ በዜናችን በዝርዝር እናስደምጣችኋለን። የብልጽግናው ሰራዊት ከነቀምትና ከባህር ዳር ስምሪት ተሰጥቶት ጉዞ ጀምሯል። ወደ ጎጃምና ጎንደር ስምሪት የተሰጠው የአገዛዙ ጦር የት አካባቢ ሰፈረ? የተሰጠው ተልኮና ግዳጅ ዝርዝር መረጃስ ምን ይመስላል? ከባህር ዳሩ መኮር ግቢ የደረሰንን የጄኔራሎቹን ሪፖርት ከዜናችን ተሰሙታላችሁ። ብልጽግና በዘረገው የአስገዳጅ ውትድርና ምልመላ ለሰርግ የተዘጋጀውን ድግስ ለለቅሶ ያደረገባቸውን ቤተሰቦች ታሪክ በዜናችን ይደመጣል። ሙሽራውን ወደ ብር ሸለቆ ያጋዘው ባዲን ብልጽግና የሙሽራውን እናስ ደግሞ በጭካኔ ገድሏል። ይህ የሆነው የት አካባቢ ነው የሚለውን መረጃ ዝርዝሩ በዜናችን ይደመጣል። በታደሉት ሀገራት ዛሬ የፕረስ ቀንን በታላቅ ደስታና ነጻነት እያከበሩ ነው። እንደ ኢትዮጵያ ባሉ የመገናኛ ብዙሃንን አሳዳጅ ገዢዎች ያሉባቸው ሀገራት የሚገኙ ጋዜጠኞች ደግሞ የጋዜጠኞቻቸውን መታፈን፣ መታሰር፣ መገደል እና መሳደድ ቀኑን አስበውት ይውላሉ። የብልጽግና አገዛዝ በኢትዮጵያ እያደረሰው ያለውን ዘረፈጅ ጦርነት፣ ከፍተኛ ገንዘብ በሚያባክኑ ረብየለሽ ፕሮጀክቶችና ግልጽ በወጣው የተረኛ ዘረኛ አገዛዙ ላይ ትችት የሚያቀርቡትን ጋዜጠኞች አሳዷል፣ አፍኖ ሰውሯል፣ አስሯልም በዛሬው የፕረስ ቀንም በዚህ አገዛዝ ታፍነው ለተሰወሩ ታስረው የማቀቁ ላሉና በስደት ሀገር ፈተና ለበዛባቸው የሙያ አጋሮቻችን እንኳን አደረሳችሁ መልካም ቀን ያምጣልን ስንል ከጣና ቴሌቪዥን ኤዲቶሪያል መልካም ምኞታችን እናስተላልፋለን የፕሬስን ስቅላት ለአንዴና ለመጨረሻ ጊዜ ለማስቀረትና ሙያዊ ነጻነትን ለመጎናፀፍ አምባገነናው ያገዛዝን በህብረት እንታገል በድጋሚ መልካም ያለም አቀፍ የፕረስ ነጻነት ቀን የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችን ቆዩ እያልን ወደ ዝርዝሩ እናምራለን። በቅድሚያም የብልጽግናን የሰራዊት ስርጭት መረጃ እናጋራችሁ። ብልጽግና ወደ ጎንደርና ጎጃም ቀጠና ተጨማሪ ሰራዊት አሰማራ። የብልጽግናው ሰራዊት የመጨረሻ ዘመቻ ብሎ ያወጀውን ዕቅዱን ተከትሎ የሰራዊት ስምሪትና የሎጂስቲክስ ስርጭት እያካሄደ ይገኛል። ባህር ዳር ከሚገኘው ምዕራብ ዕዝ ማዘዣ ጣቢያ በርካታ ኃይሉን ወደ ምዕራብ ጎጃም የጫ ደቡና ሰሜን አቸፈር ወረዳዎች ማሰማራቱን የገለጹት ምንጮቻችን ወደ ጎንደር ቀጠና ደግሞ ተጨማሪ ኃይል ማሰማራቱን አክለው ገልጸዋል። ባህር ዳር ከሚገኘው ምዕራብ ዕዝ ማዘዣ ጣቢያ በርካታ ኃይሉን ወደ ምዕራብ ጎጃም የጫ ደቡና ሰሜን አቸፈር ወረዳዎች ማሰማራቱን የገለጹት ምንጮቻችን ወደ ጎንደር ቀጠና ደግሞ ተጨማሪ ኃይል ማሰማራቱን አክለው ገልጸዋል። በጎንደር ጠቅላይ ግዛት ደራ ሐሙሲት አውራጃ ዘንዘል ማቀበሌ ጀምሮ እስከ ፎገራ ባለው ቀጠና በባለ አስር ጎማ ተሽከርካሪ የሠራዊት እንቅስቃሴ አድርጓል ሲሉ የጣና ቴሌቪዥን ምንጮች ተናግረዋል። የመረጃ ምንጫችን አክለውም በቅርቡ ጄኔራል አበው ታደሰ የሰበሰቡትን የአዛዦች ግምገማና ቅድ ውይይት ነበር። በቅዳቸው መሰረትም ሰራዊታችን ወደ ጠላት የውጊያ ቀጠና በአንድ ጊዜ ከምናስገባ መጠነኛ ረፍት እያደረገ እንዲቆይ፣ የጠላት እንቅስቃሴ ግምገማ ይደረግ ሲሉ መምከራቸውን ተናግረዋል። በዚህም መሰረት በጎንደር ጠቅላይ ግዛት የሚሰማራው ኃይል ከደራ ሐሙሲት አውራጃ ዘንዘልማ ቀበሌ ጀምሮ ከዋናው አስፓልት ከአምስት ኪሎ ሜትር ራዲየስ ወደ ግራና ቀኝ ሳይርቅ እስከ ፎገራ ወረዳ እንዲሰማራ መደረጉን የመረጃ ምንጫችን ገልጸዋል። በዚህም መሰረት ዛሬ ከሰዓት በኋላ በሁለት ተከታታይ ዙር የሰራዊት እንቅስቃሴ ማድረጉን የገለጹት ምንጮቻችን ከምሽቱ አንድ ሰዓት ተኩል ጀምሮ ደግሞ ተጨማሪ ኃይል ወደዚሁ ቀጠና እንደሚንቀሳቀስ አስታውቀዋል። ወደ ምዕራብ ጎጃም ቀጠና ያቀናው የብልጽግና ሰራዊት በበኩሉ ከሜጫ ወረዳ ጀምሮ እስከ ደቡብና ሰሜን አቸፈር ወረዳዎች እንዲሰፍር መደረጉን ገልጸዋል። ትናንት የአማራ ፋኖ በጎጃም በዚህ ቀጠና በወሰደው የደፈጣ ጥቃት 13 የብልጽግናውን ሰራዊትና ከ10 በላይ እያረጋ ከበደን ሚልሻ እርምጃ መውሰዱ ይታወሳል። የትናንቱ ጥቃት በወታደራዊ አዛዦቹ በኩል ድንጋጤ መፍጠሩን ያስታወቁት የመከላከያው ምንጫችን ከብር ሸለቆ ተጨማሪ የኃይል ድጋፍ እንዲደረግለት ትዕዛዝ መተላለፉን አስታውቀዋል። ይህ በእንዲህ እንዳለ ከምዕራብ ዕዝ ቤዝ ነቀምት ከተማ ተጨማሪ የሰራዊት ኃይል ወደ ቡሬ አውራጃ ሊንቀሳቀስ መሆኑን የገለጹት ምንጮቻችን በወለጋ ያለው እንቅስቃሴ ለስጋት ስለማይሰጥ ሁሉም ኃይል ወደ አማራ ክልል እንዲገባ ውሳኔ ተላልፏል ብለዋል። በዚህም መሠረት ከምዕራብ ዕዝ ወደ ሰሜን ምዕራብ ዕዝ ተጨማሪ ኃይል ሊገባ በዝግጅት ላይ ነው ሲሉ ገልጸዋል። በሌላ ዜና ተጨማሪ የሰራዊት ምልመላ ያደረገው የብልጽግናው አገዛዝ በምልመላ ሂደቱ የቀረበበትን ተቃውሞ የኢትዮጵያ ሰብአዊ መብቶች ኮሚሽን ተከላክለውለታል። በቅርቡ በብልጽግናው ሊቀመንበር የሰብአዊ መብቶች ኮሚሽነርነት ሹመት የተሰጣቸው አቶ ብርሃኑ አዴሎ በምልመላው ሂደት ላይ ችግር እንዳለ በሚዲያ ሲናፈስ ሰምተናል። ይህን መረጃ ይዘን ከመከላከያ አዛዦች ጋር ተነጋግረን ነበር። የመከላከያ መሪዎቹ የሚነገረው ሁሉ ውሸት መሆኑን ነግረውናል፣ በማለት አስገዳጅ የሠራዊት ምልመላውን ተከላክለውለታል። ወደ ተከታዩ መረጃችን አለፍን። ጦርነቱ አይቀሬ ነው አለ ብልጽግና። የብልጽግናው አገዛዝ ከኤርትራ መንግስት ጋር ጦርነት መደረጉ አይቀሬ ነው ሲሉ የብልጽግናው ሹም ዛዲግ አብርሃ ተናገሩ። አቶ ዛዲግ አብርሃን ጨምሮ የብልጽግና ከፍተኛ ሹማምንት በባህር በር ጉዳይ ከምሁራን ጋር ውይይት እንዲያደርጉ በሁሉም ዩኒቨርስቲዎች ስምሪት ተሰጥቷቸው ተሰማርተዋል። አቶ ዛዲግ አብርሃን ጨምሮ የብልጽግና ከፍተኛ ሹማምንት በባህርበር ጉዳይ ከምሁራን ጋር ውይይት እንዲያደርጉ በሁሉም ዩኒቨርሲቲዎች ስምሪት ተሰጥቷቸው ተሰማርተዋል። ምሁራንን ለማወያየት ዲላ ዩኒቨርሲቲ የተላኩት የቀድሞው የህወሓት ማዕከላዊ ኮሚቴ አባሉ አቶ ዛዲግ የባህርበር ማስመለሳችንን ጉዳይ የማይለወጥ አቋማችን ነው እዚህ ደግሞ መከፈል ያለበትን ሁሉ ለመክፈል መንግስታችን ዝግጁ ነው ሲሉ ከኤርትራ ጋር ጦርነት መከፈቱ አይቀሬ መሆኑን ገልጸዋል። አቶ ዛዲግ ለሙራን ባደረጉት ገለጻ ጦርነት መካሄድ የለበትም፣ ያለ ጦርነት አሰብ ወደብን ማግኘት እንችላለን የምትሉ ካላችሁ ደግሞ ያለ ጦርነት የባህር በር ባለቤት የምንሆንበትን መንገድ ሀሳብ አቅርቡ ሲሉ ተናግረዋል። ቀደም ሲል አቶ መለስ ዜናዊ ይመሩት የነበረው የህወሀት ኢህአዴግ አገዛዝ በህዝብ መጠላቱን ተከትሎ የህዳሴ ግድብ ፕሮጀክትን ይዞ እንደመጣው ሁሉ የብልጽግናው አገዛዝ የህዝብ ቅቡልነቱን ማጣቱን ተከትሎ ህዝባዊ አጀንዳ አድርጎ ያነሳው የባህር በር ጉዳይ ነው። የባህር በርን በተመለከተ አስቀድሞ በኤርትራው መንግስት በኩል አሰብ ወደብን በጋራ አልምተን እንጠቀም የሚል አማራጭ ሀሳብ አቅርቦ ነበር። ለዚህ የወደብ ልማት የገንዘብ ድጋፍ ለማድረግ ደግሞ የሳውዲ አረቢያና የተባበሩት አረብ ኤሚሬቶች መንግስታት ፈቃደኝነታቸውን አሳይተው ነበር። ሆኖም ይህ ዕድል የተበላሸው ጦርነትን የኃይል ሚዛን ማስጠበቂያው አድርጎ የሚወስደው የብልጽግናው አገዛዝ ፈቃደኛ ባለመሆኑ ነው። ሲለምኑት እምቢ ብሎ የነበረው ብልጽግና ቆይቶ ግን፣ ቀይ ባህርን እንወርሳለን ብሎ ዘጋቢ ፊልም ጭምር ሰርቶ ለህዝብ ይፋ ማድረጉ አይዘነጋም። ከዚያ የዘጋቢ ፊልም ፕሮግራም ጀምሮ የኢትዮጵያና የኤርትራ ጉዳይ ወደ ጦርነት መግባታቸው አይቀሬነት ምልክት የታየበት ሲሆን በቅርቡ ሁለቱም ሀገራት በግልጽ የጦርነት ዝግጅት ማድረጋቸውን እያሳዩ ነው። የኤርትራ መንግስት ሰራዊቱን ወደ አሰብ አውራጃ አምጥቶ ሲያሰፍር፣ የሁዲድ ብልጽግና አገዛዝም በአፋር ክልል ቡሬ በኩል አስፍሯል። በባህር በር ጉዳይ ደጋፊ ማሰባሰብ ላይ የሚገኘው የሁዲድ ብልጽግና አገዛዝ በቅርቡ አብን ባወጣው መግለጫ ከጎን ነኝ ሲል ቀድሞ ድጋፉን አሳይቷል። ቀደም ሲል በኤርትራ የትጥቅ ትግል አካሄዳለሁ ብለው አስመራ ለዓመታት ተቀምጠው የነበሩት የቀድሞው ግንቦት ሰባት ሊቀመንበርና የአሁኑ የብልጽግና ሚኒስተር ፕሮፌሰር ብርሃኑ ነጋ እስካሁን ዝምታ ላይ ናቸው። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾች የዛሬ ሚያዝያ 25 2017 ዓ ም ጣና ዜናችን እንደቀጠለ ነው። ጋብቻውን ሊፈጽም የተዘጋጀው ወጣት ታፍኖ ለውትድርና ተወሰደ። የብልጽግናው አገዛዝ ለስልጣኑ ማጽኛ በየሶስት ወሩ ሰራዊት እያሰለጠነ መሆኑ ይታወቃል። ባለፉት አራት ዓመታት ብቻ ለአስር ዙር ሰራዊት ያሰለጠነው አገዛዙ በዚህ ዓመት ደግሞ ለ11ኛ ዙር አዲስ ሰልጣኝ ፍለጋ ምልመላ ተሰማርቷል። በወጣው የምልመላ ማስታወቂያ መሰረት የሚመዘገብለት ማጣቱን ተከትሎ አፈሳ እያካሄደ ያለው የብልጽግና ሰራዊት እናቶችን እያስለቀሰ ልጆቻቸውን መቀማቱን ተያይዞታል። ባወጣው የምልመላ ማስታወቂያ መሰረት የሚመዘገብለት ማጣቱን ተከትሎ አፈሳ እያካሄደ ያለው የብልጽግናው ሰራዊት እናቶችን እያስለቀሰ ልጆቻቸውን መቀማቱን ተያይዞታል። ገጠር ገብቶ እንዳይመለምል የፋኖን ምት መቋቋም ባለመቻሉ ከተማ ላይ የሚገኘውን ወጣት ሁሉ እየመለመለ መሆኑን የገለጹት ምንጮቻችን፣ በተለይም ለገቢያና ለማህበራዊ ጉዳይ ከገጠር ወደ ከተማ የሚገቡ ወጣቶችን አድኖ በመያዝ ወደ ማሰልጠኛ ማዕከላት እያጓጓዘ ነው። በደቡባዊ ጎንደር ዞን እናት ወረዳ በዚህ መልኩ መቶ ወጣቶች ወላጆቻቸው እያለቀሱ በኃይል ተጭነው ወደ ማሰልጠኛ ማዕከላት ተጠንቀዋል። ቀሪ 180 ወጣቶችና ታዳጊዎች እንደሚያስፈልጉም ለካድሬው መመሪያ ተሰጥቶት አፍኖ እንዲያመጣላቸው ለሚልሻና ለአድማ ብተና ስምሪት ተሰጥቷቸዋል። ከሳምንት በኋላ እሁድ ጋብቻውን ሊፈጽም ዝግጅት ላይ የነበረው ወጣት የሙሽራ ልብሱን ለመግዛትና ለሰርጉ የሚሆኑ ግብአቶችን ከገቢያ እንዲያመጣላቸው እናቱ የላኩት ወጣት በአድማ ብተና ታፍኖ ወደ መከላከያ ስልጠና ተወስዷል። አንድ ወጣት ለመከላከያ ስልጠና ያስመዘገበ አድማ ብተናና ሚልሻ በነፍስ ወከፍ አምስት ሺህ ብር እንደሚከፈላቸው የብናት ወረዳ አስተዳዳሪና ሚልሻ ጽሕፈት ቤት መናገራቸውን ተከትሎ አድማ ብተናና ሚልሻ ወጣት ለማደን በዚህ መልኩ ስምሪት ተሰጥቷቸው የሚታፈስ ወጣት እየጠባበቁ በነበረበት ሰዓት የፊታችን እሁድ ጋብቻውን ሊፈጽም ዝግጅት ላይ የነበረውን ወጣት አገኙትና በታጠቁት መሳሪያ እያስፈራሩ ወስደው ለመከላከያ ስልጠና አስገቡት። ይህን የሰሙት እናት ከሚኖሩበት የገጠር ቀበሌ የተነስተው እብናት ከተማ ገብተው ልጃቸውን እንዲለቁላቸውና ጋብቻውን እንዲፈጽም ቢማጸኑም የሚሰማቸው አጡ። የእናት ተደጋጋሚ ልመናና ለቅሶ ያበሳጨው አንድ ያረጋ ከበደ ሚሊሻ አባል በታጠቀው መሳሪያ አዛውንቷን ሴት በጭካኔ ስለመታቸው ከባድ ጉዳት ደርሶባቸው ህይወታቸው ሊያልፍ ችሏል። የአማራ ፋኖ ጎንደር ጠቅላይ ግዛት ዝት ጌጣዊቱ ክፍለ ጦር ቃል አቀባይ አርበኛ መልካሙ ጣሴ የደረሰውን ጉዳት ለጣና ቴሌቪዥን ሲገልጽ እናት ሙሽራ ልጇ መታፈኑን ስትሰማ በድንጋጤ መቀነቷን አስራ ወገቧን ይዛ ወደ እብናት ከተማ አስተዳደ ድር ታቀናለች። ልጄን ስጡኝ እያለች ወገቧን ይዛ ስታለቅስ በግፍ የሰከረ ያረጋ ከበደ ሚልሻ በአፈሙዚ ወጋታል። እናትም ከባድ ጉዳት ስለደረሰባት ሆስፒታል ብትገባም ህይወቷ ሊተርፍ አልቻለም። የልጇን ወግ ማረግ ሳታ ይችን አለም በግፍ ተሰናበተች። ልጅን አፍነው ወደ ማሰልጠኛ ካምፕ፣ እናትን በግፍ ገርለው አስከሬኗ ወደ ቀያዋ ተሸኘ ብሏል። የሰራዊት ምልመላውን በተመለከተ የብልጽግናው ሰራዊት ቃል አቀባይ ኮሎኔል ጌትነት አዳነ ትናንት በሰጡት መግለጫ ያለ ፍቃዱ የተመለመለጩ ሰራዊት የለም፣ ሁሉም የተመለመሉት በፍቃዳቸው ወደውና ፈቅደው ነው ብለው በሐሰት መናገራቸው አይዘነጋም። እውነታው ግን ይህ በብናት የተፈጸመው አይነት ነው የሚለው አርበኛ መልካሙ ጣሴ። የእነዚህ እናት ሁኔታ የበርካታ የአማራ እናቶች ነጸብራቅ ነው። የአማራ እናቶች ለቅሷቸው የሚታበሰው የጀመርነውን ትግል ከጠላፊዎች ጠብቀን በታማኝነት ታግለን አገዛዙን ስናስወግድ ብቻ ነው ሲል ተናግሯል። በመጨረሻም ከሸዋ የተሰማውን ታላቅ የድል ዜና እናስደምጣችኋለን። የምንታገለው የፋኖ መሪን ቱጃር ለማድረግ አይደለም። አርበኛ አበበ ሙላት የፋኖ ትግል ዓላማው መከራ የበዛበትን አማራ ከስቃዩ ለማሳረፍ እንጂ የፋኖ መሪን በሀብት ለማንበሽበሽ አይደለም ሲል የአማራ ፋኖ መሪው ተናግሯል። የአማራ ፋኖ ጠቅላይ ግዛት ሕዝብ ዋና ቃል አቀባይ አርበኛ አበበ ሙላት ይህንን የተናገረው የፋኖን የትግል ዓላማ እና አሁናዊ የትግሉን ደረጃ ለአርበኞቹ ገለጻ ባደረገበት ወቅት ነው። የአማራ ፋኖቹ ጠቅላይ ግዛት ህዝብ ዋና ቃል አቀባይ አርበኛ አበበ ሙላት ይህንን የተናገረው የፋኖን የትግል ዓላማና አሁናዊ የትግሉን ደረጃ ለአርበኞቹ ገለጻ ባደረገበት ወቅት ነው። በዙ የአፄ አምደጽዮን ኮር የሚዲያና ኮሚኒኬሽን ክፍል ለጣና ቴሌቪዥን በደረሰው መረጃ እንዳስታወቀው በሸዋ ጠቅላይ ግዛት መራቤቴ አውራጃ ስር በምትገኘው ኮላሽ ገው ምድራገጅ ቀበሌም የአማራ ፋኖ ሸዋ ጠቅላይ ግዛት እዚህ የሰራዊት አባላትና አመራሮቹ ውይይት አድርገዋል ብለዋል። በውይይቱ ላይ የተገኘው አርበኛ አበበ ሙላት ጺሞ እኛ የምንታገለው ሀብታም እና ቱጃሬ ፋኖ መሪ ልናፈር አይደለም የፋኖ ኢንቨስተርም ልናወጣ ትግል አልጀመርንም። ይልቁንስ የህዝባችንን የስቃይ ድምፅ ለማስቆምና እንዲጠፋ የተፈረደበትን ወገናችንን ለመታደግ እንጂ ሲል ተናግሯል። አርበኛ አበበ ሙላት አክሎም አማራ ህሉናው የጠፋው እንደ ኩርድ ህዝብ የተበተነው እንደ ሩዋንዳና እንደ አይሁድ የተጨፈጨፈው በእኛ ዘመን ሆኖ ታሪክ በክፉ እንዲያነሳን መፍቀር የለብንም። የታሪክ ተወቃሽ ሆነን ልጆቻችን እንዳያፍሩብን የጀመርነውን የህሉና ትግል በጽናትና በታማኝነት ታግለን ህዝባችንን ከመከራ ልናድነው ይገባል ብለዋል። የአማራ ፋኖሹ ጠቅላይ ግዛት እዚህ የአጽያም ደጽዮን ኮር ዋና ጦር አዛዥ አርበኛ ጠጁ ባበይ አባናደው በበኩሉ የአማራን ህዝብ መከራ እንዲያጥር ህዝብ ቆጥሮ የሰጠንን ጥያቄዎችና ሰፍሮ የሰጠንን አደራ በታማኝነት ልንመልስለት ይገባል። እኛ የአባቶቻችን የነ ፊታውራሪ ገብርዬ የነምየምን ይልክ የነራስ አበበም የነ ራስ ዳርጌና የእነዚያ አገር ሰሪ ባለታሪኮች ልጆች ነን። አባቶቻችን አገር አጽንተው ዙፋን ጠብቀው ለትውልድ እንዳስረከቡት ሁሉ ይህ የእኛ ትውልድም የአባቶቹን አደራ አስቀጣይ እንጂ በጠላት አጀንዳ ተጠልፈን ህዝብን የምናሳፍር መሆን የለብንም፣ ብለዋል አርበኛ ጠጁ ባባይ። አክሎም ዓፄ አምደ ጽዮንኮር ከተመሰረተበት ጊዜ ጀምሮ በድል የተወጣቸውን ታላላቅ የጦር ሜዳ ውሎች አስመልክቶ ሲናገርም የተጋድሏችን ውጤት የአባቶቻችን ልጆች መሆናችንን እንኳን ወዳጆቻችንና ተስፋ የጣለብን ህዝባችን ይቅርና ጠላትን በድንጋጤ ውስጡ መስክሮታል የአማራ አንድነት የድል አድራጊነቱ ቁልፍ መሆኑንም ያየነባቸው ናቸው ሲል ተናግሯል። በአርበኛ መከተው ማሞ የሚመራው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ከአውደ ውጊያ ድሎች በተጓዳኝ በተደጋጋሚ ጊዜ ያከናወናቸው የልማት ስራዎችና ህዝባዊ ውይይቶች የሚንቀሳቀስበት ቀጠና ሁሉ የህዝብ ታጋይ መሆኑን አስመስክሯል ሲል የኮሩ ሚዲያና ኮሚኒኬሽን ክፍል ለጣና ቴሌቪዥን የላከው መረጃ አስታውቋል። ይህ በእንዲህ እንዳለ የፋኖ ምት የበዛበት የብልጽግና ሰራዊት በጅምላና በተናጠለ እየተናደ ሰራዊቱ መፍረሱን ቀጥሏል። ይህን ተከትሎም የብልጽግና ሰራዊት አዛዦች አዲስ የማጥቂያ ዕቅድ ይዘው ስለመጡ የፋኖ መሪዎች ጥንቃቄ ሊያደርጉ ይገባል ሲሉ የጣና ቴሌቪዥን ምንጮች ገልጸዋል። እንደ ምንጮቻችን መረጃ የሰራዊቱ አባላት ልንከዳ ነው ተቀበሉን፣ በተለይ የፋኖ መሪ ይቀበለን እያሉ ይመጣሉ ብለዋል። ምንጮቻችን አክለውም እነዚህ የሰራዊት አባላት በሚቀበላቸው አካል ላይ ጥቃት እንዲፈጽሙ ስምሪት የተሰጣቸው ታማኝ አገዛዙ ሰራዊቶች ስለሆኑ የፋኖ መሪዎች ልዩ ጥንቃቄ እንዲያደርጉ በማለት መረጃውን አድርሰውናል። የብልጽግናው ሊቀመንበር ለቤተ መንግስት ጄኔራሎቻቸው ክረምቱ ከመግባቱ በፊት ቢያንስ አምስት የጽንፈኛው መሪ እርምጃ ወስዳችሁ አሳዩኝ ማለታቸውን መዘገባችን አይዘነጋም። በታደሉት ሀገራት ዛሬ የፕረስ ቀንን በታላቅ ደስታና ነጻነት እያከበሩ ነው። እንደ ኢትዮጵያ ባሉ የመገናኛ ብዙሃንን አሳዳጅ ገዢዎች ያሉባቸው ሀገራት የሚገኙ ጋዜጠኞች ደግሞ የጋዜጠኞቻቸውን መታፈን፣ መታሰር፣ መገደልና መሳደድ ቀኑን አስበውት ይውላሉ። የብልጽግና አገዛዝ በኢትዮጵያ እያደረሰ ያለውን ዘረፈጅ ጦርነት፣ ከፍተኛ ገንዘብ በሚያባክኑ ረብየለሽ ፕሮጀክቶችና ግልጽ በወጣው የተረኛ ዘረኛ አገዛዙ ላይ ትችት የሚያቀርቡትን ጋዜጠኞች አሳዷል፣ አፍኖ ሰውሯል፣ አስሯልም በዛሬው የፕረስ ቀንም በዚህ አገዛዝ ታፍነው ለተሰወሩ፣ ታስረው እየማቀቁ ላሉና በስደት ሀገር ፈተና ለበዛባቸው የሙያ አጋሮቻችን እንኳን አደረሳችሁ መልካም ቀን ያምጣልን ስንል ከጣና ቴሌቪዥን ኤዲቶሪያል መልካም ምኞታችንን እናስተላልፋለን። የፕሬስን ስቅላት ለአንዴና ለመጨረሻ ጊዜ ለማስቀረትና ሙያዊ ነጻነትን ለመጎናጸፍ አምባገነናዊ አገዛዝን ያገዛዝን በህብረት እንታገል። በድጋሚ መልካም የዓለም አቀፍ የፕረስ ነጻነት ቀን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች የዛሬ ሚያዝያ 25 2017 ዓ.ም ጣና ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመረው አማራ ሰፋ አብሬያችሁ ቆየው። የጣና ቴሌቪዥን ወቅታዊ ቃለ ምልልሶች፣ ዜናዎችና ትንታኔዎች እንዲደርሷችሁ ዩቲዩብ ቻናላችን ሰብስክራይብ በማድረግ በቋሚነት ተወዳጁን ጣና ቴሌቪዥን ከሀቅ ጋር